ጤና ይስጥልኝ የተከበራችሁ እየተከበራችሁ የዩቲዩብ ቻናላችን ተከታታዮች ሰሞኑን የምዕራብስ የ47ኛ ዓመት የምስረታ ክብረ በዓሉን በደማቅ ሁኔታ አክብሮ ውሏል ይህንን በተመለከተ መረጃዎችን አደርሳችኋለሁ አብራችሁን ቆዩ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ ከሽፏል ሲሉም ፊልድ ማርሻል ብርሃኑ ጁላ ተናገሩ። በአርባ ሰባተኛው የምዕራብ ዕዝ የምስረታ ክብረ በዓል ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሳል አመራር በሰራዊታችን ተጋድሎና በሕዝባችን አንድነት ሊከሽፍ መቻሉን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የሰራዊታችን አንዱ ቅም የሆነው የምዕራብ በተሰማራባቸው ቦታዎች በሙሉ የሀገር አለኝታነቱን ለጠላት ደግሞ አይበገሪነቱን ከድል ውጭ ሽንፈትን የማያውቅ ጀግና እዝ መሆኑን ተናግረዋል። እዙ ምስረታውን ሲያከብር የታሪካዊ ጠላቶቻችን ሴራ እየከሸፈና የታላቁ የእዳሴ ግድብ የማጠናቀቂያ ምዕራፍ ወቅት መሆኑ ለየት ያደርገዋል ብለዋል። የምዕራብ ከምስረታው ጀምሮ በተሰለፈባቸው አውደ ውጊያዎች የድል ምልክት መሆኑን የገለጹት ፊልድ ማርሻል ብርሃኑ እዙ የሀገራችንን ሙሉ ሰላም ለማረጋገጥ ለሚሰጠው ተልዕኮም እንዲዘጋጅ አሳስበዋል። እዙ በጥሩ መሰ መሰረት ላይ የተገነባ የኢትዮጵያን ድል ያፈጠነና በበርካታ ውጊያዎች ተፈትኖ ፈተናን የተሻገረ በመሆኑ የደማቅ ድሎች ባለቤትነቱን አጠናክሮ እንዲቀጥልም አመላክተዋል። የምዕራብ ህዝብ በአንድ በኩል ሀገርን ከጸረ ሰላም ኃይሎች ለመጠበቅ እየተጋ፣ በሌላ በኩል ደግሞ የታላቁ የዳሴ ግድብን ከጥላት በመጠበቅ የማይረሳ ታሪክ የፈጸመ የሀገር አለኝታ መሆኑን በተግባር ያረጋገጠ ክፍል መሆኑንም ጠቁመዋል። የታላቁ የዳሴ ግድብን ለማሰናከል የተሰማሩ ከአስራ አምስት ሺህ በላይ ቅጥረኞችን በመደምሰስ የሰራው ጀብድም በታሪክ ሲወሳ የሚኖር ነገር መሆኑን አውስተዋል። እዙ በተሰማራባቸው ክልሎች በጽንፈኞችና በሽብርተኞች እንዲቆሙ የተደረጉ መሰረተ ልማቶችን ወደ ስራ እንዲገቡና ህዝቡ በሰላም ወጥቶ እንዲገባ ከመስተዳደር አካላትና ከሌሎች የጸጥታ አካላት ጋር ያከናወናቸው ቅንጅታዊ ስራዎችም በአርአያነት የሚወሰዱ መሆናቸውን ነው የተናገሩት። የምዕራብ ዝ መነሻ ከሆኑት ከጀግኖቹ ሀያ ሁለተኛ ና ሀያ አራተኛ ክፍለ ጦር የወረሱትን የአሸናፊነት የጀግንነትና የጽናት ባህሪ አጠናክሮ እንዲቀጥሉም አስገንዝበዋል። ለተመዘገበው ድልና ለመጣው ሰላም የሃይማኖት አባ ች የሀገር ሽማግሌዎች አባገዳና ሀደ ስንቄዎች የአካባቢው የጸጥታ እንዲሁም የአስተዳደር አካላት ና የሁሉም ማህበረሰብ ውጤት በመሆኑ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። በተሳሳተ ስሌት ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉም መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ እንደሚገኝ አረጋግጠዋል። መከላከያ ውድ ህይወቱን ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ መሆኑን አቶ ሽመልስ አብዲሳ አገለጹ። 47ኛው የምዕራብ እዝ የምስረታ ክብረ በዓል ላይ በክብር እንግድነት ተገኝተው መልእክት ያስተላለፉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ መከላከያ ውድና የማይተካ ህይወቱን በማንኛውም ጊዜ በቁርጠኝነት ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ ነው ብለዋል። ምዕራብ እዝም በጥንካሬ የወገን መከታ፣ ለጠላቶች ደግሞ ስጋትና ጭንቀት የሆነ የሀገር ኩራት መሆኑን ተናግረዋል። ምዕራብ እዝን ከወገን ይልቅ በፈረ የተገጠመ ክንዱ ጠላቶቹ በሚገባ ያውቁታል ያሉት አቶ ሽመልስ አብዲሳ ከሌሎች አጋር እዞች ጋር በመተባበር በአራቱም የሀገራችን ማዕዘናት ትንታጎኖ በመስራት የሀገራችንን ቀጣይ የልማትና የእድገት ስኬት ለማስቀጠል እየተጋ ያለ የላቀ ክብርና ዝና ያለው እዝ እንደሆነም ገልጸዋል። ለምዕራብ ዕዝ አርባ ሰባተኛ የምስረታ በዓል የእንኳን አደረሳችሁ መልእክት ያስተላለፉት አቶ ሽመልስ አብዲሳ ምዕራብ ዕዝ በአርባ ሰባት አመታት ጉዞ በርካታ ስኬታማና አስደናቂ ሀገራዊ ድሎችን የፈጸመ ታሪካዊ ዕዝ መሆኑን ተናግረው በቀጣይም ይህንን ስኬት አጠናክሮ ሊቀጥል እንደሚገባም አመላክተዋል። አርባ ሰባተኛው የምዕራብ ዕዝ የምስረታ ክብረ በዓል በወለጋ ስታዲየም የክልል ርዕሰ መስተዳደሮች፣ የፌዴራል የክልል ከፍተኛ የስራ ኃላፊዎችና የመከላከያ ሰራዊት አመራርና አባላቶች፣ የነቀምቴ ከተማና አካባቢው ነዋሪዎች በተገኙበት በታላቅ ድምቀት ተከብሯል። በመጨረሻ ምዕራብ ዝ የሚሰጡትን ግዳጆች በላቀው ውጤት ለመወጣት ከምን ጊዜው በላይ ዝግጁ መሆኑን ለተናል ጀነራል መሰለ መሰረት ገልጸዋል። በ47ኛው የምዕራብ ዝ የምስረታ በዓል የመዝጊያ ስነ ስርዓት ላይ በወለጋ ስታዲየም ንግግር ያደረጉት የምዕራብ ዝ ዋና ዘዥ ለተናል ጀነራል መሰለ መሰረት ለእንግዶች እንኳን ደህና መጣችሁ መልእክት አስተላልፈው እዙ ሀገርን ለማጽናት በሀገር ውስጥና በውጭ የተሰጡትን ተልኮች በአኩሪ ሁኔታ ሲወጣ መቆየቱን ተናግረዋል። የውጭ ወራሪዎችን በመደምሰስና የውስጥ ጸረ ሰላም ኃይሎችን አደብ ከማስያዝ ባለፈ ታላቁ የህዳሴ ግድብን ከምስረታው ጀምሮ በመጠበቅ ለፍጻሜው ዋዜማ መብቃቱንም አውስተዋል። በአሸባሪው ሸኔ ተቋርጠው የነበሩ የትምህርትና መሰረተ ልማቶች ስራ እንዲጀምሩ መንግስታዊ አገልግሎቶች እንዲከፈቱና የአካባቢው ሰላም እንዲረጋገጥ ማድረጉንም ገልጸዋል። እዙ ላስመዘገባቸው ድሎች የተቋሙ ከፍተኛ አመራሮች፣ የአካባቢ መስተዳድሮችና ህብረተሰቡ ላደረገው ድጋፍም አመስግነዋል። በዓሉን ስናከብር የጀግኖች ሰማዕታትን አደራ በመቀበልና ሀገራችንን ለማጽናት ዳግም ቃል በመግባት ነውም ብለዋል። ለበዓሉ አከባበር የሀሳብ የገንዘብና ቁሳዊ ድጋፍ ላደረጉ ክልሎች፣ ተቋሞች፣ ግለሰቦች፣ ለነቀምቴና ለምስራቅ ወለጋ ማህበረሰብ ምስጋና አቅርበዋል። የዩቲዩብ ቻናላችን ተከታታዮች የምራብዝ 47ኛ የምስረታ ክብረ በዓልን በማስመልከት ያቀረብንላችሁ መረጃዎች የእስካሁን ነበሩ። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁንላችሁ። በእያላችሁበት መልካም ጊዜ